እኔም በሰማያዊ አባቴ ፊት እመሰክርለታለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። እግዚአብሔር የሚወዳችው እግዚአብሔርን የምትወዱት ኦርቶዶክሳውያን፣ እግዚአብሔር ልጆች ኃያሉ እግዚአብሔር አምላክ በሰላም በህይወት ጠብቆ ለ2017 ዓ ም በዓለ ትንሣኤውና እንዲሁም የሰማይቱ የቅዱስ ጊዮርጊስ ዓመታዊ መታሰቢያ በዓል እንኳን አደረሰን እንኳን አደረሳችሁ። ዘያምን ብየ በቅድመ ሰብእ አነሂ አምኖ በቅድመ አቡየ ዘበሰማያት፣ በሰው ፊት የሚያምንብኝን በሰው ፊት ስለ እኔ የሚመሰክርልኝን እሳቱን ስለቱን ሳይፈራ በስሜ መከራ የሚቀበለውን እኔም ደግሞ በሰማያዊ አባቴ ፊት መሰክርለታለሁ ባለው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትምህርተ ወንጌልና ቃል ኪዳን መሰረት ሰማዕታት እሳቱን ስለቱን ሳይፈሩ ፍቅረ እግዚአብሔር አገብሯቸው መከራውን በመቀበል ሰማዕት የሚለውን ክብር አግኝተዋል። ሰማዕት ማለት ምስክር ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ መስቀል በማሰብ የሚመጣውን ሁሉ እግዚአብሔርን ካዱ፣ ጣዖታት አምልኩ የሚሉትን ይህንም ካላደረጋቸው ደግሞ ከፍ ብለን አንገታቸውን፣ ዝቅ ብለን ባታቸውን እንቆርጣለን ስጋቸውን ለአራዊት እንሰጣለን የሚሉትን አላውያን ነጋስታትን ባለመፍራት በምስክርነት በእውነተኛነት ስለ እውነተኛው እግዚአብሔር እየመሰከሩ የቆሙ ሰማይታት ተብለው ይጠራሉ። ቀደም እንዳልኩት ሁሉ ሰማይት ማለት ምስክር ማለት ነው። ስለ እውነት የሚመሰክር እግዚአብሔርን ፈርቶ የሚኖር ሃይማኖቱን በግልጽ በየትኛውም ስፍራ መመስከር፣ መናገር የሚችል ማለት ነው። እንግዲህ በዘመነ ሰማይታት ብዙ ቅዱሳን ሰማይ ክርስቲያኖች አምላካችሁን ካዱ ለጣዖታ ስገዱ ተብለው ይህንን አንፈጽምን በማለታቸው ብዙ መከራዎችን ተቀብለዋል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ እንደተናገረው ወኮሎ አሚረ ይቀትሉነ ወኮነ ከመ አባግዕ ለጥብሕ ስለ እርሱ ሁሉ ጊዜ ይገድሉናል እንደሚታረዱ በጎችም ሆነናል ሲል እንደተናገረው ሁሉ እንደ በግ የታረዱ፣ በሰይፍ የተሰነጠቁ፣ ለእሳት የተጣሉ ብዙ ቅዱሳን ሰማይታት አሉን። ከእነዚህ ቅዱሳን ሰማይታት ውስጥ አንዱ በዓሉን ሚያዝያ 23 ቀን የዕረፍት በዓሉን የምናከብርበት የሰማይታት አለቃ ቅዱስ ጊዮርጊስ ነው። በሶስተኛው መቶ ክፍለ ዘመን አጋማሽ ላይ በዘመነ ዲዮቅልጥያኖስ በዘመነ ሰማይታት ተብሎ በሚታወቀው አርባው የመከራና የስደት ዘመን የተነሳው ሰማይቱ ቅዱስ ጊዮርጊስ አንዱ ነው። ሰማይቱ ቅዱስ ጊዮርጊስ በፍልስጤም ልዳ የተወለደ፣ አባቶ ዞሮንቶስ፣ እናቶ ቴዎብስታ የተባሉ በሃይማኖት የጸኑ በምግባር የበረቱ ሰዎች ነበሩና ልጃቸውን በሃይማኖት በምግባር በማሳደጋቸው አባቱ በሀያ ዓመቱ በሞት ቢለይበትም ቅሉ ቅዱስ ጊዮርጊስ ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በመመስከር መከራውን ሁሉ በመቀበል የበረታ ነው። ታሪኩን እንደሚነግርን ገድሉ እንደሚመሰክረው ሁሉ በቤሩታዊት ሀገር ዘንዶ የሚያመልኩ፣ ልጆቻቸውን የሚገብሩ ክርስቲያኖች ሰዎች በነበሩበት ዘመን እርሱ ዘንዶን በመግደል በጌታ በኢየሱስ ክርስቶስም እውነትን በመመስከር አምላካችን እግዚአብሔር ብቻ መሆኑን በመናገር በዚያ የሚያስደንቅ ታምሩን አድርጓል። ቅዱስ ጊዮርጊስ ይህን ያደረገበት እድሜው የሃያ ዓመት ዘመን ነው። በጣም የሚያስደንቅ ጊዜ ነው። የወጣትነት ዘመን ነው። በዚህ ላይ ሀብት አለ፣ ስልጣን አለ። እነዚህ ሁሉ ሳያሳትሱት ለስልጣኑ ሳይጎመጅ የያዘው ሀብት ንብረት አላፊ ጠፊው መሆኑን በመገንዘብ ወጣትነቱም አረፍተ ዘመን የሚገታው መሆኑን በማመን ጊዜ የማይገታው እግዚአብሔር ሀብት ንብረት አላፊ ነው፣ የማያልፍ እግዚአብሔር መሆኑን በማመን ስለ እርሱ ምስክር ሆኖ የቆመ ነው ቅዱስ ጊዮርጊስ። በሀያ ዓመት የወጣትነቱ የውትድርናው አገልግሎት ታሪኩን እንደሚነግረን እስከ መቶ ዕልቅና የደረሰ ጠንካራ ተዋጊ ነበረ። ጠላቶቹ ሲመጣ የሚርበደበዱለት ታላቅ፣ በውትድርናው የተመሰከረለት ባለሙያ ነው። ምድራዊ ውትድርና የሚያልፍ የሚቀር መሆኑን በማመን የሰማያዊ ኢየሱስ ክርስቶስ ወታደር ለመሆን ራሱን አዘጋጅቶ በሃይማኖት ጠንክሮ ሰማዕትነትን ለሰባት ዓመት ተቀብሎ በዚህ በሚያዚያ 23 ቀን ራሱ እግዚአብሔር አምላካችን ሰማዕትነት ይበቃል ወደ እኔ ና ብሎ በሰጠው ቃሉ መሰረት አንገቱን ተሰይፎ በዚህ ዕለት ሰማዕትነትን ተቀብሏል። እንግዲህ ቅዱስ ጊዮርጊስ በተሰየፈበት ዕለት አንገቱ በተቆረጠበት ጊዜ ቅዱስ ያሬድ እንደተናገረው እንደዘመረው ቅዱስ ጊዮርጊስ በተከለለ ደም ወማይ ውሃሌብ ምና ከሳዱ ፈልፈለ። ቅዱስ ጊዮርጊስ በሰማይትነት አንገቱ በተቆረጠለ ዕለት እርሱ የእግዚአብሔር ሰራዊት መሆኑን ስለ ሰማይት ሆኖ የመከራን የተቀበለ መሆኑን ምስክር የሆነው ዘንድ ከአንገቱ ውሃ

በስሙ ለነዳያን በማብላት ለተቸገሩት በመርዳት ቤተ ክርስቲያን በየዓመቱ ሚያዝያ 23 ቀን በዓሏን ታደርጋለች። በተለይም በ1968 ዓመተ ምህረት አሁን ገርጂ ተብሎ በሚታወቀው በቦሌ አውራጃ የተቋቋመው የቦሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ቤተ ክርስቲያን በስሙ ተመስርቶ ሰፊ ስብሐተ እግዚአብሔር የሚሰጥበት፣ አገልግሎት የሚከናወንበት፣ ደቀ መዛሙርት የሚፈሩበት በስፋት ትምህርተ ወንጌል የሚሰጥበት የበረከት ቦታ ነው። በዚህ ቦታ ከከርሰ ምድር የፈለቀ የሰማይቱ ቅዱስ ጊዮርጊስ ጠበል፣ የቅዱስ ገብርኤል ጠበል፣ የቅዱስ አማኑኤል ጠበል እንዲሁም የጻድቁ አባታችን የአቡነ ገብረመንፈስ፣ የአቡነ አረጋዊ ጸበል የሚገኝበት ትልቅ የፈውስ ቦታ የበረከት ቦታ ነው። ስለዚህ ሁላችሁም ከሰማይቱ በረከት ዋጋ እንድታገኙ በቃል ኪዳኑ ለማማፀን ሚያዚያ 23 ቀን 2017 ዓ ም በካቴድራላችን ተገኝታችሁ በዓሉን በጋራ እንድናከብር በሰማይቱ ቃል ኪዳን እንድትጠቀሙ ኦርቶዶክሳዊያን ልጆቻችንን በእግዚአብሔር ፍቅር እንጋብዛለን። በሌላም ክፍለ ዓለም ያላችሁላችሁ የቦሌ ደብረ ገነት ቅዱስ ጊዮርጊስ ልጆችና እንዲሁም የሰማዕቱ ወዳጆች በያላችሁበት ነዳያንን እንድታስቡ በዓሉን እንድታከብሩ ለቤተ ክርስቲያናችሁም ደግሞ የሚያስፈልገውን ድጋፍ እንድታደርጉ መልእክቴን በዚሁ አጋጣሚ አሳልፍ አስተላልፋለሁ። እግዚአብሔር ይዋርከን፣ ይቀድሰን፣ ጸጋውን በረከቱን ለሁላችን የሚያብዛለን።